የመጀመሪያው ሀይሚ ሁሉን ነገር ተስተካክለች። ሁሉን ነገር አንቺ አስተካክለች። ሰውን የምታስተካክል ነች። ወደ ቦታች ተመልሰች ቡርኬም የሚለውን ነገር ሰምተሽ ሁሉን ነገር ይቅርታ ያለን ነው። ሰው እንኳን ሳይደለም፣ ሰውና ሰው በትንሽ ነገር ፕራንክ ተብሎ በዚህ እዚህ ደረጃ ለደረሰች ነገር አይደለም ጌታ ኢየሱስ ክርስቶስ እንኳን ሲወግሩት ሲሰቅሩት እንደዛ ሲያደርጉት አባቶ የሚያደርጉት ያቅም ይቅር በላቸው። እሱ ይቅር ያለውን እኛ ሰዎች እንዴት ይቅራልንም? ይሄ ልጅ ደግሞ ደግሞ ደጋግሞ ሀይሚዬ ይቅርታ ጠይቆሻል። ስላለፈው ስለወደፊት ወደፊት ህይወታችሁ እናንተ አሁን በጣም ገና እኮ ከዚህ በኋላ ብዙ ህይወት እንዳላችሁ፣ አንቺ የእሱ ነሽ፣ በአንቺ ውስጥ ብሩኬ ያለ፣ በብሩኬ ውስጥ ሀይሚዬ አንቺ አለሽ። ስለዚህ የሰው ወሬ ትተሽ አንቺ በራስሽ አስተዋይ ልጅ ነሽ። ሁሉም ነገር በቃ ትላንትና፣ እስቲ ምከሩን ብለሻል። እኛ ካንቺ እንደውም እኮ አንቺ ነሽ እኛን የምትመክረኝ የነበረው። ለምን ከኛ የበለጠ አስተሳሰብ ከኛ የበለጠ እንትን ያለሽ። እግጥ የምትሄጂበት እንትን አንድ የሆነ ነገር ይኖርሻል። አንቺ አሁን የሆነ ማድረግና እዛ ጥግ ድረስ የሄድሽው ሀይልዬ አንቺና አንቺ ናችሁ የምታውቁት። እኛ አናቅም፣ ግን ከቡርኪ ከአንቺ በላይ ቡርኬን የሚያውቀው የለም፣ ከቡርኬ በላይ አንቺን የሚያውቅ የለም። እኛ ለዚህ ለሀያ ደቂቃ በምናያችሁ ቪዲዮ ነው እንደዚህ እስኪ በቃ ከእናንተ ጋር እንደዚህ የምንሆነው። ስለዚህ አይ ወደ እራስሽ ተመለስ፣ ነገሮችን አገናዝበሽ፣ እሱም የሚለውን ሰምተሽ፣ ይቅርታውንም ተቀብለሽ እና ወደ አንድ በቃ የመጀመሪያው የመጀመሪያው ኃይል ሆነሽ እንድትመጭልን ኒኒናት የኔ ትንሽት የኔ ቆንጆ የኔ አስተዋይ ሀይሚ፣ ትናንትና እኮ በጣም በቃ እንደዛ ሆነሽ እያየንሽ እያድግሽ የመጣሽ ልጅ ነሽ እና ሀይሚዬ፣ ገና እናንተ ብዙ ተስፋ ያላችሁ ናችሁ፣ ብዙ ኑሮን እንትን የምትሉ ያሰባችሁ ናችሁ። እና ወደ ራስሽ ተመልሰሽ ብሩኬንም ይቅርታት ሲልሽሽ ብለሽ ተቀበለሽ እሱ ሚሉ ሲሰርችሽ የሰወሪያት ልጆች ደግሞ አውጪ ከመሀል በቃ ምንም ላንቺ ምንም እንትን የሚልሽ የለም። ትናንትና ዛሬ እሱ ራሱ ተናግሯል። አስራ አምስት ቀን ነው ምላቅም ነው ማቃት ግን በቃ እያለ ነው። ስለዚህ ሀይሚዬ ተይ በቃ፣ ውጪ ጊዜ ልጅ በሚጠራሽም ሰዓት አትሂጂ፣ ከህይወት ሻሶች በቃ እናንተ አሁን ሁለታችሁ እኮ ተስማምታችሁ ያላችሁን ነገር ሁለታችሁ ጨርሳችሁ መጡ እነኝ እጆች ከራሳችሁ ላይ ይወጣሉ። አሁን የእናንተን ክፍተት እያዩ ነው መጠቀም የሚያረጓት። እዚህ ጋ አንቺ አንድ ክፍተት ታሳያለሽ፣ እሱ እዚህ ጋ አንድ ክፍተት ያሳያል። በዛ አጋጣሚ እየፈለገ ነው። አሁን ዛሬ እንግዲህ ያነጋገሩ እሱን ለማናደድ ነው እያለ የሚመጣ ይሄ ሕፃንነት ነው። እውነት አሁን ከእንደዚህ ልጅ አሁን የእናንተ ታላቅ ነው እንደው እሱ ነበር እናንተ መቆ ተቆጥቶ ማስታረቅ የነበረበት እንደገና ከናንተ በታች ሆኖ እንደ ህፃን ልጅ እንደዚህ እንንቻ አላውቅም። እና ምን ትግስትህን አሁንም ያለህን ትግስት በዚሁ ዛሬ እኔ ዛሬ ባሳየው ትግስት በጣም ነው ደስ ያለኝ። መቤቴን ራለው እና ትግስትህን እስተስተመጨረሻው አሁን እሷ ሄደችበትን ስማት እስቲ አድምጣት፣ እሷን አድምጣት ተገናኝታችሁ ግልጽ ከምትነጋገሩ ያለውን ችግር እዛው ሁለታችሁ እኮ የምትፈቱት ነገር ነው። እዚህ ጋ መሀላችሁ ሌላ ሰው ሳይገባ ሁለታችሁ ፈታችሁት የምትመጡት ችግር ነው። ያው አሁን እዚህ አደባባይ ድረስ ወቶ እንዲህ አገር የሚታመስበት ነገር የሁለታችሁ ጉዳይ እኮ እዛው ጨርሳችሁ እዛው ፈታችሁ የምትመጡት ነገር ነው። ውድ የኔ ነጭ እርግብ፣ አንቺ የምትታወቂው በሰላም አምባሳደርነት ነው የተቆጣ ሲመጣ አቀዝቅዘሽ ነገሮችን አብረደሽ ሁሉን በየፊናው በየመደቡ ምታስተካክል፣ እና እባክሽ ምን እንደተጎዳሽ እንደተሰማሽ ሁሉም ነገር ይገባናል፣ ግን የይቅርታ ልብ እንዳለሽም ደሞ እናቃለን። ያን የይቅርታ ዘመንሽን ደግሞ ዛሬ ላይ እኛ እየራቀብን ስለሄደ ኦዲየንሶችሽ በጣም እየተጎዳን ያለ ነው። ስለዚህ ይሄንን የይቅርታ ልብ እንደ አዲስ በፊት እንደነበራችሁት አንተ ለእኔ እኔ ለአንተ ነው ምኖረው የምትባባሉበትን ነገር ከቡቡሽ ጋር ይሄንን ነው ማየት እኛ ኦዲየንሶችሽ የምንፈልገው። ሁለተኛ ነገር ደግሞ ቡቡ ማለትም ቡሩኬ፣ ቡሩኬ በንግግር የሚያምን እንጂ በዱላ የሚያምን አይደለም። የእናቱ ጀግና ማለት ነው። ዳኒ ላይ እንደዛም ሊጣላም የቻለው ከትዕግስቱ በላይ ስለሆነ ነው። ዛሬ ግን እጅግ እጅግ አርጌ በጣም ደስተኛ ነኝ። ትዕግስትን ተቆጣጠረ በማዳመጥ ቆመ በመስማት ስላየን ኦዲየንሶች ሁሉ ዛሬ በጣም በክብር በምስጋና ነው የተቀበልነው። ነገንም ደግሞ ቀጣዩ በትዕግስት እንድትጨርሰው ነው የምንለው። ሶስተኛ ነገር ደግሞ ሁለታችሁ ብቻ ከካሜራ ውጪ፣ ካሜራው ይቅር፣ ከካሜራ ውጪ ሁለታችሁ ብቻ ስትፈልጉ እንደፈለጋችሁ ሆናችሁ ይህንን ነገር ጨርሳችሁ? ኛ ኦዴንሶቻችን እኛ እየጠበቀ ነው። በቃ የእናንተን ደስታ ብስራት መስማት ነው የፈለገው ይሄ ኦዴንስ ማለት ነው። ስለዚህ እንደፈለጋችሁ ሆናችሁ ተጣልታችሁ፣ ምንም ተባብላችሁ፣ ይሄንን ያለባችሁን ችግር ቁጭ ብላችሁ ፈታችሁ ለኦዴንስ ማለት ነው ብስራት ይዛችሁ ነው። በቃ ኦዴንስ የሚፈልገው የእናንተን አንድ መሆን ነው። አንድ ሆናችሁ እኛ ታርቀናል፣ ሰላም ወርዷል፣ ከእንግዲህ ምንም የለም እንድትሉ ኦዴንስ እየጠበቀ ነው። እና ሰላም ሆናችሁ ኑልኝ። ቡሩክዬ ዛሬ ትዕግስትን ማርያምን በጣም ነው ደስ ያለኝ እኔ ቪዲዮ ቪዲዮያችሁን አቆራርጬ ነው የማየው ዛሬ ግን ተመችተኛል። ይሄንን ባህሪክን በቃ ይቀጥልበት። ብታችሁ አግዙን ብላችሁን አይደለ እኛ እኛን ታዲያ እናንተ ለምን አታግዙንም? እኛ ስናግዛችሁ እናንተም እኛን አግዙን እና ታርቃችሁ ይሄው ቲጂ ብለዋለች። ቪዲዮ ላይ አትምቱ፣ በውስጥ ጨርሳችሁ በውስጥ ተጣሉ ምንም ምንም ሆኑ፣ በውስጥ ጨርሳችሁ እጅ ለእጅ ተያይዛችሁ ለጠላቶቻችሁ እውነት በቃ የሚያፍሩበት ነገር ሰርታችሁ ልኑ። በእመቤቴን ትል አደለ እንደው በማርያም ይዤ አለው እኔ አይም ዬም በጋሽ ዬ ሞት ይዤሻለሁ። በእናታችሁ ፍቅር ሆናችሁ ኑልን። እውነት እኔ ናፍቃችሁ ናፍቃችሁናል ማርያምን። ስንቴ ፎቅ እዬ ነው ጸሎትም አድርገው እኔ ማዳም ቤት ነው ያለሁት። የራሴን ነገር ትቼ ነው ስለ እናንተ ማስበው እና ፕሊዝ በእናታችሁ በቃ ፍቅር ሆናችሁን ኑልንን። አመሰግናለሁ። በቃ ታናሽ እህትና ወንድም አንድ ነገር እምላችሁ ነገር አለ እምላችሁም በቃ ሳቃችሁ፣ ያ መተቃቀፋችሁ ናፈቀን። እርቅ አውርዳችሁ ማንኛውንም ሰው እንደዛው እንደ ድሮ ከውስጣችሁ አውጣታችሁ እናንተ ብቻ ብሩኬም ሀይሚን ሀይሚን ብሩኬም ብቻ ሆናችሁ በቃ ይቅር ተባብላችሁ ከካሜራ ጀርባ ሁሉንም ጨርሳችሁ ወደኛ እንትወላለን። ስንት የሚጨነቃለ እህቶች አሉ፣ ትልልቅ ወንድሞች አሉ፣ ቤተሰብ አለ፣ ሁሉ ነገር አለ። እየተጨነቅን ነው፣ እያለቀሱ ነው፣ እየወደቁ ነው። ለእነዚያ ስትሉ በፈጣሪ ሀይሚዬ የኔ ትንሽ እህት የኔ ቆንጆ አንቺ ላይሰማሽ ይችላል። ለሰርጉ ችግር የለብሽም። እኛ ግን ተሰማን፣ ስትሰደብ ተሰማን፣ ተናደር ደም ተፋል። እና ይሄንን ነገር ቆም ብለሽ አስበሽ በቃ ይቅርታውን ተቀበይ የኔ ታናሽ እህት። በጣም ነው የምወድሽ፣ በጣም ነው የማስብልሽ፣ የምሳሳልሽ የኔ ትንሽ እህት እና እንትኑን ይቅርታውን ተቀበይ ብሩክዬ፣ የኔ ትንሽ ወንድም፣ በጣም ነው የምወድህ። ይቅርታውን ጎንበስ ብለህ በደንብ አርገህ እቅፍ አርገህ በቃ እቅፍ አርገህ ማቀፍ፣ ብዙ ነገር እንትን የሚለው ነገር አለ፣ የሚያስወግደው ነገር አለ። እና እቅፍ አርገህ እንደዚያው እንደ ድሮው ይቅርታ በላ ዝም ብሎ በእንትን ሳይሆን፣ በስነ ስርዓት እንደ ድሮው ምሳሌ እንደ በፊቱ በቃ። እኔ የምለውም ጠፋኝ። አንድ ነገር አኖርንበት ቦታ እያጣነው ነው፣ እየረሳ ነው። ይሄ ሁሉ በእናንተ ስለምናሀስብ ነው እና እኛንም ሀሳባችንን አቀሉልን፣ ታረቁልን፣ ታረቁና እንደዛው እንደዱሯችሁ እናንተ ይሄን እየተጨቃጨቃችሁ ከምትመጡ ሸኮሌት ይዛችሁ እየተቃማማችሁ ብትመጡ የዛን ነው እኛ የምንወደው። እና ስለዚህ እኔ ምንም ምለው ነገር የለም። አዲየንሶቹ ግማሹ እየታማሙባችሁ ነው። ለነሱ ስትሉ ሰላም አውርዱ። የእውነት ነው የምላችሁ። ሀይሚም ቦሮኬም ለእነሱ ስትሉ ብቻ ሰላም ኑልን። ወዳችሁ ትንሹ እህቴ ትንሹ ወንድሜ የኔ ትልቆቹ የልባችሁ ትልቅ የትንሹ ናችሁ ትልቅ ይሆናችሁ፣ ሰው የምታስተምሩ ሰውን ይቅርታ እንዴት እንደሚጠየቅ የምታስተምሩ በጣም ወዳችኋለሁ። እና ሀይሚዬ የኔ ውድ በመጀመሪያ ደረጃ የምንነግርሽ ነገር ይሄ ጉቶ ሲደውልልሽ አትምጪ። ይሄ ከትዕዛዙ ውጪ ቢሆንም አስተላለፍ ስለምፈልግ ነው እንዳትናገሩ ከህጉ ውጭ ነው የተናገርኩኝ፣ ያለው ይሄ ጉቶ ሲደውልልሽ አትምጪ። ሁለተኛ ነገር ደግሞ አንቺን እሱ ለማሳፈር ከብሩኬ ጋር አንድ ሆናችሁ ሳያውቅ እንኳን እሱ ሳያውቅ አንድ ሆናችሁ ስትመጡ ደንግጦ፣ ከአሁን በኋላ መርስ አይኖረውም እሱ እናንተ ሊለይ ሆነ ብሎ ስለተዘጋጀ፣ እናንተ እሱን አትስሚ። ብሩኬ ታውቂዋለሽ፣ አንድ አመት በሙሉ አብራችሁ ተጉዟችኋል። አንደኛ ነገር ደግሞ የአንድ ሀገር ልጆች ናችሁ፣ አንድ አካባቢ ልጆች ናችሁ። እሱም ስለ አንቺ ያውቃል። አንቺም ደግሞ ስለ ብሩኬ ታውቂያለሽ። ብሩኬ ላይ ደግሞ ጥፋት ካለ የምትወጃቸው ወንድሞች አሉ አይደል እንዴ? ለእነሱ መንገድ ትችያለሽ። ይሄ ምንም አይረባ ሰውየው፣ አንቺ ከሱ ጋር አይመጥንሽም። ምንም በጣም ነው የሚያስጠላው። ጌታ እሰው እንትን አቋም የሌለው ነው። ጉቶ ከእናንተ ጋር ሲቆን ደግሞ ሲያስጠላ እና በእግዚአብሔር ይሄ እለምንሻለሁ። የብሩኬ ደግሞ ይቅርታ ተቀበይ። ብሩኬ ታውቂው የለም እንደኔ እናት ብሩኬ እኮ ጠንቅቀሽ ታውቂዋለሽ። ይቅርታው ተቀበይ። ንግግር እንኳን በስነስርዓት አይችል አያሳዝንሽም ይቅርታው እሺ ብለሽ ሚዲያ ላይ አይደለም ወይ ጓደኞቻችሁ የማናችሁን ጓደኞች በሌሉበት እንዲሁም ጓደኞቻችሁ ይቅርታው ላይ እንዲኖሩ አልፈልግም ማንም ሳይኖር ሁለታችሁ ብሩክም ደግሞ ይቅርታ ጠይቃት ይቅርታ መጠየቅ እኮ ትንሽነት አይደለም ማዲ ደጋግሞ ይቅርታ ጠይቃት ምን ችግር አለው ይቅርታ ሀይሚዬ አጥፍቻለሁ የሰራኸው ነገር ጥፋት ነው ያው አንተ ይመጣል ብለህ ባታስበው ያ ነገር ጥፋት ነው ግን ፍራንክ ነው የሰራኸው። ሌላ ነገር አልተሰራም። ሌላ ነገር አልተፈጠረም። ማንም ያቅሀል ብሎ ጠንቅቀን ሀይሚዬም ታውቃለች። አውቃ እኮ እንደዚህ የምትሆንብህ ስለምትወድህ ነው። አንተን ደግሞ ስለምትወዳት ነው። እኛም ደግሞ በጣም ነው የምንወዳችሁ፣ ከራሳችን በላይ ከራሳችን በላይ የሚቻል ቢሆን ከኛን ቀንሰ እንሰጣችኋለን። በጣም ነው የምንወዳችሁ። ካላየናችሁ ያመናል። ይህ ሶስት ሳምንት ነው፣ ሀያ ቀን የፈጠራችሁት እውነት እግዚአብሔርን። እኛ ብዙ ነገር ብዙ ነገር ሰብረናል፣ ብዙ ነገር አጥፍተናል። ግን ያው አልተባረርንም፣ እስካሁን አለን። ለወደፊቱ አላውቅም። እኛ ለኛም ያሰባችሁልን፣ እናንተም ደግሞ እኛ መውደድ አለባችሁ። እናንተ እኛ ስንወድ፣ እናንተ መውደድ አለባችሁ እና ብሩኬ፣ ይቅርታ ደጋግመህ ጠይቃት። ዝቅ ብለህ ሃዲ፣ ዝቅ ብለህ ይቅርታ ጠይቃት። ደግሞ የምትወደው አበባ አለ፣ ያን አበባ ግዝ ታርገህ፣ ማንም ሳያይህ ይቅርታ ጠይቀህ፣ ይህ ጉቶ ደግሞ መታችሁ፣ ሰላም ፈጥራችሁ። እሱ ማሳፈር ነው ያለባችሁ። እሱ እንዲያያችሁ ቪዲዮ ላይ አይደለም፣ በውስጥ ጨርሳችሁ። እሱ ማስደንገጥ ነው ያለባችሁ።